ባለፈው ነጋሽን እገላለሁ የሚል አንድ ሚሊተሪ የለበሰ ወንድማችን አይተን ነበረ። ወደፊት ስዕል አድኖ ዛሬ ተከልክሏል፣ ነገ ደግሞ መስቀሉን ይዛችሁ እንዳትወጡ ልንባል እንችላለን። የእመቤታችንን ስዕል አድኖ ባለፈው እንግዲህ እንደተመለከታችሁት አንዲት እህታችን ስትቀደው አይተናል። የእመቤታችን ስዕል መቀደድ በኦርቶዶክስ ያለ ብዙ ቁጣ ያስነሳል። ለምን ብትሉ አንደኛ ቤተ እምነታችን ናት፣ እናታችን ናት። ማንም እናቱ ሲነካበት እንደሚቆጣው ዝም እንደማይል ሁሉ እኛም ዝም አንል ሃይማኖታችን የመጠበቅ የሁላችን ግዴታ ነው። ምናልባት ባሮክ ወይም ደግሞ ነጋሽ በዳዳ ወይም ደግሞ አሪያ ብቻ አይደሉም መሆን ያለባቸው። በአባቶች ዘንድም እንግዲህ አንዳንዶች ጠንከር አድርገው ይናገራሉ፣ ሌሎች ደግሞ አለዝበውት ያልፋሉ። ለምንድን ነው ግን መስቀል አደባባይ ልንከለከል የቻልንበት? ሌሎች ቤተክርስቲያን የሚመረቁ የሚጎበኙ፣ የሚሰሩ ስለሚኖሩ ከሚሰራው ጀምሮ እስከ ምርቃኑ ድረስ በጥንቃቄ አንድም ሰው ሳይሞት እንዲሰራ እንጨቱንም መዳሰስና ያረፈበትን ቦታ ማየት ያስፈልጋል። የአዳም ተስፋው የኛ ሁሉ መዳኛ ናት። እችን ስዕል መቅደድ ማለት ምን ማለት ነው ሲባል ኦርቶዶክሳውያን ላይ ንቀት ማሳየት ነው። መስከረም 21 ጊሸን ማርያም ሲሄዱ ዋሻ ቅዱስ ጊዮርጊስን መሰለም እንዳይረሱ። ኑ ዋሻ ቅዱስ ጊዮርጊስን እንታደግ። ኑ ዋሻ ቅዱስ ጊዮርጊስን እንርዳ። ኑ ዋሻ ቅዱስ ጊዮርጊስን አብረን እናልማ። ከዚህም ቀድማቹ የምትሄዱ ሰዎች መስከረም 19 በጊሸን ቅዱስ ጊዮርጊስ የንግስ በዓል መኖሩን ቀድመን እናሳውቃቸዋለን። እኔም አስራት በኩራቴን እሰጣለሁ ገዳሙን ለመርዳት የዋሻ ቅዱስ ጊዮርጊስና ቅዱስ ገብርኤል ቤተክርስቲያን አካውንት ቁጥር አስር ሺ 53639767 ስልክ ቁጥር 922419489 በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። ሰላም የተወዳችሁ የሚዲያችን ቤተሰቦች በመላው ዓለም የምትገኙ ኦርቶዶክሳውያን ኢትዮጵያውያንና ኤርትራውያን እንደምንሰነበታችሁ እያልኩ እኔ እንግዲህ ከብዙ ጊዜ በኋላ በተለያየ መርሃ ግብሮች ወደ እናንተ መምጣት ጀምሬያለሁ። እንዳልኳችሁ እንግዲህ ወደ ታምረኞ በርሚል ቅዱስ ጊዮርጊስ ምርት ደለጎ ቅዱስ ኪዳነ ምሕረትና ሌሎችም ገዳማትና አድባራት በመጓዝ እኔ ወንድማችሁ ዘማር ዳቁን ሀይለማርያም ታቁኛላችሁ ማለት ነው። ዛሬ ላይ ግን የመጣውባቸው መርሃ ግብሮች ሰሞኑን ምናልባት ስላልተመቻቸና እንዲሁም ስላልነበርኩኝ ሰሞነኛና ወቅታዊ መረጃዎች አሁንም ድረስና ወደፊትም ሊያነጋግር የሚችል መረጃዎችን ወደ እናንተ እናቀብላለን ማለት ነው። እንግዲህ በዛሬው ዕለት የተከሰተው በትናንትናው ዕለት የተከሰተው የአረርቱ የቅዱስ ድንግል ማርያም ፊኒሽንግ ተንሸራቶ የሞቱ ሰዎችን፣ እንዲሁም ደግሞ በመቤታችን በቅዱስ ድንግል ማርያም ስለአድኖ ጉዳይ እንዲሁም ደግሞ ከየአቅጣጫው በኦርቶዶክስ ላይ በሚይዙት ዙሪያ ውይይት እናደርጋለን ማለት ነው ወደ እናንተ እናንተም እንግዲህ ምን እንደምታስቡ ወደፊት ሃይማኖታችን እንዴት መጠበቅ እንዳለብን አብረን እንቆያለን። እንግዲህ ከመጀመሪያው ስነሳ አድማጭ ተመልካቻችን በሚዲያችን ጉዟችን በጉዞ ደካሞችን የተቸገሩትን በማቅረብ ይታወቃል ሚዲያችን። ይህንንም ላይክ፣ ሼር፣ ሰብስክራይብ በማድረግ አንድ ስቴፕ ከፍ በማድረግ ከሚዲያው ጎን እንድትሆኑ እያሳሰብኩኝ እንግዲህ በሰሞኑ ጉዳይ መስቀል አደባባይ ለመውጣት እንደምታውቁት መስቀል አደባባይ ምንጊዜም ለመስቀለኞች ወይም ደግሞ የክርስቲያኖች ነው። ነገር ግን የተለያዩ መርሃ ግብሮች የሌሎችም ቤተ እምነቶች ይከናወንበታል። ሆኖም ግን አሁን የእመቤታችንን ስዕል አድኖ ባለፈው እንግዲህ እንደተመለከታችሁት አንዲት እህታችን ስትቀደው አይተናል። ይህንን አስመልክቶ በርካታ ወጣቶች ኦርቶዶክሳውያን መነጋገሪያ አድርገውት ቆይቶ ነበረ። ነገር ግን ከነዛ መካከል ደግሞ ጠንከር ባለመልኩ ወንድማችን ባሮክ ወይም በቲክቶክ የምታውቁት ብሩክ ወይም ባሮክ፣ ቦታው ድረስ በመሄድ ቤታቸው አንኳኩቶ በመግባት ለምን መቀደድ አለበት፣ እምነታችን ለምን ተነካ በማለት ተቆርቋሪነቱን ከመላ ኦርቶዶክስ በተለየ መልኩ የተለየ ፍቅር ነበረውና፣ በዛም ብቻ ሳይሆን ጭካኔውንም ጥንካሬውንም አሳይቶ እቤት ድረስ በመሄድ አንኳኩቶ እንግዲህ እናትዮዋም ኦርቶዶክስ እንደሆኑና ጠይቆ ነበር፣ እንዳያችሁት በዚህም እንግዲህ እናትየዋ ኦርቶዶክስ እንደሆኑ እና ልጅቷ ምነካት አሟት ነው ወይ በሚል ጭምር ምላሽ ሰታ ነበረ። ይህ ልጅም እንግዲህ ለቤተክርስቲያናችን አይናችን የሆነ ነው። ነገር ግን ያው ቀደም ብዬ ማብራሪያ ባልሰጥም፣ አይናችን ነው ለቤተክርስቲያናችን፣ ለቤተክርስቲያን ፈጥኖ የሚደርስ እንዲሁም ደግሞ ኦርቶዶክስ ስትነካ ፈጥኖ የሚደርስ ትወሮ የሚደርስ ልክ እንደ ጋዜጠኛ ነጋሽ በዳዳ አይነት ጀግና ወጣት ነው። ነገር ግን በጥሞና በጥሩ መልኩ አነጋግሯል። ይሄ ሰው ከዛ በኋላ የተፈጠረ ምንድነው እሱ ወደ እስር ቤት ነው የሄደው። እንግዲህ እስር የሚገባው ማን እንደሆነ እናንተ ለእናንተ ፍርዱ ልትሆነ ኦርቶዶክሳውያን የሚታሰሩት ሌሎች ነበሩ። የእመቤታችን ስል መቀደድ በኦርቶዶክሳውያን ላይ ብዙ ቁጣ ያስነሳል። ለምን ብትሉ አንደኛ ቤተ እምነታችን ናት፣ እናታችን ናት። ማንም እናቱ ሲነካበት እንደሚቆጣው ዝም እንደማይል ሁሉ እኛም ዝም አንልም። ምክንያቱም እናታችን ወላዲተ አምላክ ለብዙዎች ምሕረት የምታሰጥ አማላጅነቷ ለዓለም የሆነ እንዲሁም ደግሞ ድነት የምናገኝባት የአዳም ተስፋው የእኛ ሁሉ መዳኛ ናት። ይችን ስዕል መቅደድ ማለት ምን ማለት ነው ሲባል ኦርቶዶክሳውያን ላይ ንቀት ማሳየት ነው። ምናልባት ይሄ መልኩን፣ አቅጣጫውን እያሰፋ የት ይደርሳል? አሁንም ኦርቶዶክሳውያን ወደፊትም ቢሆን በርካታ ነገሮች ከፊታችን ላይ ያሉብን ማለት ነው። አንድ ሃይማኖታችን የመጠበቅ የሁላችን ግዴታ ነው ምናልባት ባሮክ ወይም ደግሞ ነጋሽ በዳዳ ወይም ደግሞ አርያ ብቻ አይደሉም መሆን ያለባቸው ሁላችንም በአባቶች ዘንድም እንግዲህ አንዳንዶች ጠንከር አድርገው ይናገራሉ ሌሎች ደግሞ አለዝበውት ያልፋሉ እንግዲህ የሚያሳፋፍር ነገሮችን አይተናል ምክንያቱም ስዕል አድኖ ይዛችሁ ወደ መስቀል እንዳትወጡ ወይም ደግሞ የእመቤታችን ስዕል ይዛችሁ እንዳትወጡ ማለት ምን ማለት ነው ከአባት ይጠበቃል ወይ ምናልባትም በዚህ ሁሉም አባቶች ባይሆኑም አንዳንድ አባቶቻችን ስላየን ነው። ለምንድን ነው ግን መስቀል አደባባይ ልንከለከል የቻልንበት? ይህን ነገር ኦርቶዶክሳዊ እንዴታዩታላችሁ መስቀል አደባባይ መስቀለኛዎች ሲሄዱ የሚይዙትን የቅዱሳንን ስል ይዘው እንዳይሄዱ የተከለከለበት እንዲሁም ደግሞ አባቶች እንዲተላለፍ የተደረገበት ምንድን ነው? እንዲሁም ደግሞ የባሩክ መታሰርስ ለምን እያል እንግዲህ በብዙ ሁኔታዎች ቆይተን ነበር። ዛሬ ላይ ወንድማችን ተፈቷል። ይህም በታላቅ ደስታ ህዝበ ክርስቲያኑ ተደስቷል። ምክንያቱም የታሰረው እናቴ ለምን ተነካች፣ እናታችን ለምን ተነካች በሚል ነው። ይሄ የእመቤታችንን ማንቋሸሽ፣ የወላዲተ አምላክን አማላጅነት መናቅ፣ እንዲሁም ቤተክርስቲያንን መተንኮስ፣ አባቶችን ማስቀየም በተለያዩ አቅጣጫዎች እየመጣ ነበር። ነገር ግን ወደፊትም ቢሆን ጊዜና ሰዓቱን አይቶ የሚነሳው ብዙ ነውና፣ ቀደም ሲል የወዲት ቀጥሎ ቀደም ሲል አሁንም ግራኝ፣ ሌሎችም እያሉ ቤተክርስቲያንና ስዕል አድኖን ሲያጠፉ ቆይተዋል። ምናልባትም እንዳንድ የክርስቲያን አማኞች እኛም በአይናችን ነው የመጡብን። ምናልባት ስዕል አድኗችንን መጠበቅ፣ ቤተክርስቲያናችን መጠበቅ፣ እምነታችንን መጠበቅ፣ ክርስትናችን መጠበቅና የሚታሰሩ ወንድሞቻችን ቢታሰሩ የማስፈታት እንዲሁም አይንን አይን፣ እኩል መግለጫ እኩል ሀሳብ መስጠት ይኖርብናል። የአንድ ሰው ብቻ አይደለችም። ስለዚህ ዋጋ የከፈልከው ወንድማችን ባሮክ እጅግ ከልብ እናመሰግናለን። እንኳን ተፈታለን እያል ወላዲት አምላክ ማምላክ ፍቅሯ በቤትህና በቤታችን ይኑር። በመቀደዱ ብዙ ከፍቶናል። ምናልባት ልቦናሽን ይመልስልሽ እንላለን እህታችን። አንዳንዴ የቀደደችው አስባበት ነው ወደው ነው ወይ ታማ ነው ወይ ግፊት ሳለው የሚለው ወደፊት ጥናት የምናደርግ ይሆናል ነገር ግን በእያንዳንዳችን ልክ እንደ ባሮክ ዋጋ ከፍለን ቤተክርስቲያናችን የመጠበቅ ይኖርብናል ማለት ነው። በዚህ እንግዲህ ሌላው ደግሞ እንግዲህ በነጋሽ በዳዳ እና ወንድማችን አሪያ ጎበዞች ናቸው፣ የሚታወቁ ናቸው። እኔ በተለይ ነጋሽ በዳዳን ሳላደንቅ አላልፍም። የማደንቅበት ምክንያት እንዲሁም በእመቤታችን ዙሪያና በመሰል ነገሮች እሱም ታስሮ ነበር ቀደም ሲል፣ ነገር ግን አሁን ላይ ደግሞ ባለፈው ነጋሽን እገላለሁ የሚል አንድ ሚሊተሪ የለበሰ ወንድማችን አይተን ነበረ። ምናልባት አሁን ምላሹ ይቅርታ አጥፍቻለሁ ኦርቶዶክሳውያን ብሎ ስለመለሰ ነው እንጂ የስዕል መቀደዱን አይተን የዛን ሰው ፓስተር ነው። እንደገና ደግሞ መከላከያ ውስጥ ነኝ የምሰራ ብሎ መከላከያ እንግዲህ ብሔር የለውም ለሁላችን የሚቆም ፣ ሁላችን የሚጠብቅ ፣ ሁላችን የሚያግዝ አገር ድንበር እንዳትወረስ፣ ሃይማኖት እንዳይጠፋ፣ እርስ በርስ እንድንቻቻል የሚመክር የሚገስጽ ወይም ደግሞ እርምጃ የሚወስድ ነው እንጂ በሃይማኖት ላይ የሚይዝት የሌላ ስራ ሚሊተሪ ለብሶ ሌላ ስራ የሚሰራ አልነበረም እና የነጋሽ ገለሃለው የሚለው ነጋሽ ምን ባደረገ ነው የሚገደል የሚለውን ስናይ ነጋሽ ብዙ ጊዜ ቤተክርስቲያን ከመጠበቅ አንጻር ዓይን የሆነ ሰው ነው። አሁንም ልክ ባሮክን እንዳለ እንግዲህ በአርያ በኩል ወንድማችን አርያ ነጋሽ ሊገደል ነው የሚለውን ዜና ሲያወጣ ሁላችንም ደንግጠን ነበረ። እዛቸውንም አይተን ነበር። ያንንም የምታዩት ይሆናል አይታችሁታልም ምንም እንኳን ቀደም ሲል ሌሎች ቢለቁትም ሁላችንም ግን ተመሳሳይ ሀሳቦች ስላሉን ቀኑ ቢዘገይም ባንኖርም ብንኖርም ሁላችንም ኃላፊነት ይኖርብናል ማለት። ስለዚህ ነጋሽም ምላሽ ሰጥቶ ነበር ማለት ኦርቶዶክሳውያን፣ ሌሎቹ እምነት አንተ ብቻ አይደለም ኦርቶዶክሳያን፣ ሌሎች ሚሊተሪ የለበሰዋሉ። ነገር ግን እንደ አንድ መከላከያ የመከላከያ ስም እንዳይጠፋ በሚል ምላሽ ሰጥቶ ነበር። ወንድማችንም እንግዲህ ሲያስፈራራ የነበረው ወንድማችን ፓስተር ወይም ደግሞ እንዲሁም በመከላከያ ሰራዊት ላይ የሚሰራ ወንድማችን ተንበርክኮ ይቅርታ ብሏል ማለት ነው። ይቅርታ መጠየቅም አንድ ብልህነትና አስተዋይነት ለኦርቶዶክሳውያን ለተጎዱ ስሜታቸውን መመለስ ወሳኝ ነገር ነውና በዚህ አንተንም አደንቀሃለው። ወንድማችን ነጋሽ የመጣውን ሁሉ ለመቀበል ዝግጁ ነበረ። በፈንጂ ውስጥ ቢሆንም በዚያ ቀጠና ውስጥ ቢሆንም ተዛ መንጥቀ የምታዋጣ ደግሞ ወላዲት አምላክ ነበረችና እሷ ታድገዋለች። እሷ ብቻ ሳይሆን በርካታ ሰዎች እየጠበቁት ነበር። ከጎኑ ነበርን ሁላችንም። ነገር ግን ነጋሽ ይቅርታ መልሷል። አሁንም አንተ ይቅርታ ስትል እኔም ይቅርታ አድርግልሃለሁ የሚል ምላሽ ሰጥቷል። እንዳጠቃላይ ግን ተማምረን ብንሄድ አይሻልም ወይ? ምናልባት ኦርቶዶክስን ለማጥፋት የምትጥሩ ሰዎች ተድርጊታችሁ ተቆጠው። ምክንያቱም ጊዜ ይቀያየራል፣ ዘመን ይለዋወጣል፣ መንግስታት ይቀያየራሉ። በየትኛውም ሹማምንት የሚሾም የሚሽር እግዚአብሔር አይደለም። ምን ይላል መጽሐፍ ቅዱስና? በርካቶች ተሾመዋል፣ ተሽረዋል። በርካቶች በዚህ ምድር ላይ ሀብታም ነበሩ፣ ረግፈዋል፣ የሉም። ሁሉ ነገር ቁንጅና፣ ሀብት ተሰጥቷቸዋል፣ ነገር ግን አሁን ላይ የሉም። ለምን? ሰው አፈር ነውና አፈር ይሆናል ማለት ነው። በቁመናችን፣ በሀብታችን፣ በሀሳባችን የምንኮራ ሰዎች ከኦርቶዶክስ አይን ላይ ተመለሱ። ኦርቶዶክስ ማን ናት ስንል እንግዲህ ለኢትዮጵያ ለመላው ዓለም በርካታ ነገሮች ጥንታዊ ነገሮቿን ፊደሏን ቀርሳ ያበረከተች እንዲሁም ደግሞ ቀና አቆጣጠርን የሰጠች ዛሬም ድረስ የምትቆጥር በነ ዶክተር ሮዳስ አይነት ሰዎች በተለያዩ ሰዎች ዛሬም ድረስ ገጸ በረከቷ ለኢትዮጵያ ለተለያዩ መንግስታት፣ እንዲሁም ለሌሎች ቤተ እምነቶችም በርካታ ነገሮቿን እያበረከተች የቆየች ናት። ወደፊትም ታበረክታለች። ኦርቶዶክስ ተጠፋለች ወይ ብለን ስናይ እንግዲህ ብፁዕ አባታችን አቡነ አብርሃም አዳዲስ አማኞች ብቅ ብለዋል፣ ነው ያለው። ብፁዕ አባታችን አቡነ አብርሃም እውነት ነው። አዳዲስ አማኞች ሲመጡ አሁንም አይናቸው ኦርቶዶክስ። ለምን ኦርቶዶክስ መሰንጠቅ ነው? የኦርቶዶክስ መሰንጠቅ ምንድን ነው? ጠቅሞ ካላችሁ ጥንታዊ ናት፣ መጽሐፏን፣ ቅርሷን፣ ሃይማኖቷን፣ ይዘቷን፣ ኢትዮጵያዊነቷን ታጣች። ሌላው የተሰነጣጠቀው ዓለም በቀላሉ ለዓለም መገዛት የሚችልበትና የነጫጮች መልእክት እንዲተላለፍ ማድረግ ይቻላል ማለት ነው። ስለዚህ በዚህ መልኩ እያስቸገረቻቸው ስለሆነ እየሰነጣጠቋት ይገኛሉ። ስለዚህ በአይናችን አትንጡብን እባካችሁ። ራሳችንን ችለን እየኖርን ነው። የማንንም ሃይማኖት ኦርቶዶክስ አትነካም። ኢትዮጵያዊ ኦርቶዶክስ ተዋህዶ ቤተክርስቲያን አትነካም፣ የራሷንም አትሰጥም። የራሷን አትሰጥም ማለት ምንድነው? የሰው አትነካም ስንል በሰዎች ላይ አትዘባበትም፣ የራሷም ላይ ሲመጡባት አትወድም ማለት ነው። በዚህ ላይ እንደ ሚዲያ ባለሙያነትም እንደገና ደግሞ እንደ ኦርቶዶክሳዊነትም አንድ ነገር ሲሆን ሁልጊዜ እኩል መነሳት ይኖርብናል። ለምን አንድን ሰው ለማሳሰር እንዲበላ መፍቀድ የለብንም። ስለዚህ ወንድማችን ባሮክም፣ ነጋሽም፣ አሪያ ወንድማችንም ያደረጉት ሂደት ጠንካራ ነው። ሌሎች ቲክቶከሮችም ብዙ ተጣጥረዋል። ነገር ግን መታሰር አለ መታረድ ራሱ ወሳኝ ነው ማለት ነው። በዚህ በእመቤታችን ጉዳይ ማናት ማን ነው? በእመቤታችን በረከት ያላገኝ። የሚንቋት ትንቃቸዋለች፣ የሚጠሏትን ትጠላቸዋለች። ምክንያቱም ለምሳሌ አታማልድም የሚሏት ሰዎች አታማልዳቸውም ነገር ግን ተኦርቶዶክስ ላይ የመቤታችን ስዕል አድኖ አያስፈልግ መስቀል አደባ ዛችሁ እንዳትመጡ ከተባለ ማንን ይዘን እንሄዳለን? ኦርቶዶክሳውያን ኢየሱስን ብቻ ይዘን እንሄዳለን። ማን ይዘን እንሄዳለን? ስለዚህ ብዙ አመላካች ነገሮች አሉ። ይህንና ወደፊትስ ምን ይጠበቅብናል ካላችሁ ሁላችንም ኦርቶዶክሳውያን አባቶቻችን በመጠበቅ ምናልባትም ተኩላ የሆኑ አባቶች የተለያዩ ቦታ ስለሚሰገሰጉ የተለያየ የመንፈሳዊነታቸውን ትተው ስለላ የሚሰሩ ሰዎች አሉ። እንዲሁም ቅርሳችን በመጠበቅ እንዲሁም ደግሞ ቅዱሳኖችን በመጠበቅ የተሰጠንን አደራ መወጣት። ተሳአሎ ላቡከ ወይ ነግረከ አባትክን ምን እንደሰራ ጠይቅ። ሂድና አባትክን ጠይቀው። የቀደመችውን መንገድም ይነግርሃል። የቀደመው ምን እንደነበረ ይነግርሃል። የቀደመው ነገር ምንድነው ስትሉ ቤተክርስቲያን መጠበቅ አደራቸውን ማስረከብ እንደገና ደግሞ ቅርስን ማስፋፋት ርስትን መጠበቅ ቅርሶችን በጥሩጥሩ ቦታ ላይ ወይም ደግሞ ደህንነት የሚሰማው ቦታ ላይ ማስቀመጥ ነው። አሁን ላይ ደግሞ ብራና በመሸጥ መጻሕፍትን በመሸጥ ጥቆማ በመስጠት ስዕል አድኖ በመቅደድ መላ ኦርቶዶክስን ለማጥፋት ብዙ አይነት ዝግጅቶች አሉ። ወደፊት ስዕል አድኖ ዛሬ ተከልክላል፣ ነገ ደግሞ መስቀሉን ነው ይዛችሁ እንዳትወጡ ልንባል እንችላለን። ይህንን ያሰርነውን መስቀል እንኳን ይዘን እንዳንወጣ የምንከለከልበት ጊዜ ሩቅ አይደለም ማለት ምልክቶች፣ ነው የሚያሳየው ይህ ደግሞ የአውሬ መንፈስ ነው። ለሌላ እየገበርክ ለሌላ እየተሰዋ ለሌላ እየሰዋ ልጅህንም ርስትህንም እያጣ እንደገና ገንዘብህንም እየሰጠ ከአምልኮተ እግዚአብሔር ወደ አምልኮተ ጣዖት የምንሄድበት ማለት ነው። ይህንን መጠበቅ የሁላችን ድርሻ ነው ያለው ወላዲተ አምላክ ያለመቤታችን፣ ያለመብርሃን የተሳካለት አንድም ሰው የለም። ስለዚህ በዚህ አጋጣሚ ባሮክ ወንድማችን ብዙ በረከት አግኝተሃል፣ ታስረ በመፈታት እንደገና ደግሞ የተፈታው እንግዲህ በትናንት ነው ዕለት ነው እና ይህም ደግሞ የመቤታችን የሀያ አንድ በሀያ አንድ በዕለቱ መፈታቱ ደግሞ ሌላ ዜና ነው ሌላ የሚያስ እንዲህ ነው ከዘንዶ አፍ ከአንበሳ አፍ ከጉድጓድ ከታሰርንበት ከስቃይ ቦታ ከምናምጥበት የመከራ ዘመን ሁሉ የምታሸጋግር ወላዲተ አምላክ ናት። ምክንያቱም እግዚአብሔር አምላክ ተናግሯል። እንሀት እናትህ፣ እንሀት ልጅ እየተባባለ አደራ የተሰጠችን እናታችን ናት። አስራት በኩራት ሆና ደግሞ በኢትዮጵያ ውስጥ ብዙ ነገር ሰርታለች። እንግዲህ ያለ እሷ ጌታችን መድኃኒታችን የክርስቶስ በእሷ በኩል ተገኝቶ ብዙውን በስጋ አለም የሞተውን አድኗል፣ ፈውሷል። ሁልጊዜም ጊዜም እናታችንን እንደምናከብር ሁሉ ወላዲተ አምላክም ከእናታችን እጅግ ትበልጣለች። የስጋ እናትና የመንፈስ እናት ይለያሉ። ከዓለም እስከ ዓለም ፍጥረትን በጥርኝ ውሃ የምታድን እናት፣ የምታስምር እናት፣ አማላጅነት የምታሰጥ እናት፣ ምረት የምታሰጥ እናት፣ ምልጃ የምትሰጥ እናት፣ ማንም ፎቶዋን ተነስቶ ሊቀድ አይገባም። ሌሎችም እንደዚሁ ሲሳለቁባት እያየን ነውና ምናልባት ኦርቶዶክስን ከመንካት ብትቆጠቡ፣ ምናልባት ኦርቶዶክስን እምነት ከወደኋላ ሄዳች ተመልከቱና፣ ማን ሊያጠቃት መጣ ምን ሆኖ ተመለሰ፣ ማን ሊያቃጥላት መጣ ምን ሆኖ ተመለሰ፣ የሚለው ሁሉ መዳሰስ ያስፈልጋል ማለት ነው። ክብር እንግዲህ የሚሰጣቸው ወንድሞች ለጋዜጠኛ ነጋሽ በዳዳ፣ እንዲሁም ደግሞ ለወንድማችን አሪያ፣ እንዲሁም ለባሮክ ሁልጊዜ ቤተ ክርስቲያን ያለ እውነቱ ስለሚናገሩ ነው ይሄን ተናገርኩት። የማይሆኑ በዓልና የማይሆኑ ክብረ በዓሎች የማይከበሩ ሁሉ ይከበራሉ ተብሎ እየተከበሩ እኛ ደግሞ የተለመደውንና ቅርሳችንን እንዳናከብር መስቀል አደባባይ ዘንድ እንዳንወጣ ክልከላ ብዙ ጊዜ እየተከናወነውና በዚህ ላይ እጃችሁን የምጠቁሙ ሰዎች ማንም በእምነቱ ስመጡበት፣ በልብሱ ስመጡበት፣ በእናቱ ስመጡበት፣ በርስቱ ስመጡበት አይወድምና ተቻችለን ተከባብረን እንኑር። ቋንቋ ብንማር ለሁላችን ነው። ሌላ ነገር ብንማር ለሁላችን ነው። ብዙ አይነት ነገሮች አሉና እንግዲህ ይህንን ለመናገር ነው። አድማጭ ተመልካቾቻችን፣ በሁለት ርዕሰ ጉዳይ በሶስት ርዕሰ ጉዳዮች ነው ዛሬ የመጣሁት። አንደኛው እንግዲህ ከሰዕል አድኖ የተነሳ ሁለተኛው ደግሞ የጋዜጠኛ ነጋሽ ላይ የዛተው ሰው መልሶ ይቅርታ መጠየቁ ሌላ ነገር ሆኖ እያለ እንደዚህ አይነት መሰል ነገሮች ሲነገሩ ሁላችንም ለራሴ ብለን መንቃት ይጠበቅብናል። ሌላው እንግዲህ በመጨረሻ ላይ ደግሞ የምናገረው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ በምንጃር በሸንኮራ ባረርቱ ቅድስት ማርያም ላይ የደረሰውን ሀዘን የደረሰውን አደጋ ይታችሁታል። ሁላችሁም ለኦርቶዶክሳውያን መጽናናት እየተመኘን በሰማይም ደግሞ በሚጠብቁት ርስት ላይ ወላዲተ አምላክ እንድታማልዳቸው ገነትን እንዲወርሱ እንመኛለን። ምክንያቱም እንግዲህ በትናንትናው ዕለት እንደተላከልን ከሆነ በትናንትናው ዕለት የእመቤታችን ዓመታዊ ክብረ በዓል ስለነበረ ይህን ለማክበር ነው እንግዲህ አስተዳደር አረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓልን አስመልክቶ ከጠዋት አንድ ሰዓት እስከ አምስት ላይ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ፊኒሺንጉ የተረበረበ እንጨት ተደርምሶ በርካታ ምዕመናን ቁጥራቸው በውል አልታወቀም፣ 30 እና 35 ከዛም በላይ አንዳንዱም፣ አብዛኛው ቁስል የደረሰበት እስከ 200 ይላል። እንግዲህ አስቡት፣ ረዥም ነው ቤተክርስቲያኑ በስዕል የምታዩት ይሆናል። ያንን ቤተክርስቲያን የተደረመሰው ብዙዎች እዛ ላይ ሙተዋል። እንግዲህ አርፈዋል። ምናልባት እመቤታችን ፈቃዷም ሆኖ ወስዳቸው ሊሆን ይችላል። ከዛ ውጭ ሰው በየትኛው አቅጣጫ ይሞታል? በቤቱ ነው የሞቱ። ውሃ ጎርፍ ወስዷቸው ጅበልቶት የሚገኝ አለ። ሞት የእያንዳንዳችን ሞት እንትን ይላል። ነገር ግን ያው ለኦርቶዶክሳውያን በተለያዩ ግፊት ችግሮች ምክንያት ያለው ሀዘን ሳያንሰን ደግሞ በዚህ በኩል የፊኒሺንጉ መንሸራተትና በዓሉን የታደሙ ሰዎች መሞታቸው ሌላ ድንጋጤ ይፈጥሯል እና እዛ አካባቢ ላሉ ሚመናን እና እንዲሁም ደግሞ አጠቃላይ ኦርቶዶክሳውያን እና የበዓሉ ታዳሚ የነበሩትን ለሁላችንም መጽናናት እየተመኘን፣ ለሁልጊዜውም ቢሆን ምናልባት ከዚህ የፊኒሽንግ መንሸራተት የምንማረው ነገር እና ለቀጣይስ ምን እናስተካክል ስንል ምናልባት አሰራራቸው ምንድን ነው? ምን ያህል ቆይተዋል? የበሰበሱ እንጨቶች ናቸው ወይ? እንዴት እናስታውል። የሚወጣው ሰው በቁጥር መሆን አለበት። ተተኪ ሌላ እንጨት መጨመር አለበት። ለሌላ ትምህርት ይሆነናል ማለት ነው። ዛሬ ላይ የሞቱት ቀላል ሰዎች አይደሉም። እነዚህ ምናልባት በእለቱ አመታዊ ክብረ በዓል ላይ እንዲያርፉ እግዚአብሔር ፈቅዶላቸው ሊሆን ይችላል። በአብ ነክሶት፣ የሚሞት ውሻ በልቶት፣ የሚሞት በጅብ የሚበላው፣ እንዲሁም ውሃ የሚወስደው በርካታ የሞት አይነቶች ቢኖሩም እኒህ ደግሞ በእለተ ክብረ በዓል ደማቅ ህዝብ ባለበት ስራ ተቀብራቸውም ይከናወናል ማለት ነው። እንግዲህ ከተለያዩ አቅጣጫ የመጡ ባለሙያዎችም ከተለያዩ አቅጣጫ የመጡ ባሉን የሚያከብሩ ሊሆኑ ይችላሉእና ሰው እረፍ በተባለበት የማረፊያ ቦታና ወደሚያርፍበት አፈር ይሄዳል እንጂ አፈር ለሰው ተጭኖ አይመጣም ማለት ነው። ስለዚህ ለእናንተ መጽናናት እየተመኘ መላ ኦርቶዶክስ ሀዘናችን ነው፣ በአንድ ጊዜ ብዙ ሰው ስለሞተ ማለት ነው። ሰዎች ይሞታሉ። ከዚህ ግን ሌሎችን ቀጣይ መርሃ ግብሮች፣ ሌሎች ቤተክርስቲያን የሚመረቁ የሚጎበኙ፣ የሚሰሩ ስለሚኖሩ ከሚሰራው ጀምሮ እስከ ምርቃኑ ድረስ በጥንቃቄ አንድም ሰው ሳይሞት እንዲሰራ እንጨቱንም መዳሰስና ያረፈበትን ቦታ ማየት ያስፈልጋል። ይህ ባለሙያዎች ጥንካሬ ነው የሰሩት የአካባቢ ሰዎች ወይም ባለሙያዎች ምን ላይ ነው እንጨቱ ያረፈ ይንሸራተታል ወይ ብሎ ማሰብ ያስፈልጋል። እንግዲህ ይህንና ይህን መሰል ቆይታ ዛሬ አለን ማለት ነው አድማጭ ተመልካቻችን በተለያዩ ሚዲያዎች ሁለት ሚዲያዎች አሉ እንግዲህ። ስቡሀ ሚዲያ እና ቁርባን ሚዲያ ወደ ታምረኞ በርሚል ቅዱስ ጊዮርጊስና ምርት ደለጎ ቅዱስ ኪዳ ንብረት እንዲሁም ደግሞ ዋሻ ቅዱስ ጊዮርጊስ እና ቅዱስ ገብርኤል ግሸን ማርያም እግረ መስቀል ስር የሚገኘውን እርዱ እርዳታቸው አይለያል። ሁልጊዜ ማስታወቂያ እየለቀቅን ነው። በተለያዩ ገዳማት፣ አድባራት ወደ እናንተ የምናደርሳቸው መልካም እና ቅዱስ የሆኑ ሀሳቦችን እናንተም በመደገፍ መልካም ነገር የምታደርጉ ሁሉ እናመሳግናለን እንግዲህ፣ ሌላው ወደ ጉዞ ስንሄድ በጉዞ ላይ መሄድ እየፈለጉ መሄድ የሚቸገሩ ገንዘብ ያጠራቸው ሰዎች ይኖራሉና አንዳንዶችን በማቅረብ አንዳንዶችን ስመ ክርስትና በመስጠት ሚዲያው በስቡሀ ሚዲያ ብዙዎች ይደውላሉ። እናንተም በረከት እየሰጣችሁ እንዲጠመቁ የምታደርጉ በርቱ፣ ጠንክሩ። በአዲስ ዓመት ሌሎችም የተቸገራችሁና ችግር የገጠማችሁ ሰዎች መታችሁ እዚህ መሰረት ደፋር ህንጻ መገናኛ ሶስተኛ ፎቅ ቢሮ ቁጥር 17 ላይ ስቡሀ ሚዲያ ላይ ወይም ደግሞ ኤማሁስ መንፈሳዊ ጉዞ ማህበር ላይ በመመዝገብ በኦረፋ የሚረዳችሁ ስታገኙ እንድትሄዱ እናሳስባለን። የተወዳችሁ ሚመናን በውጭም በውስጥ ያላቸው ኦርቶዶክሳውያን እና ኤርትራውያን ሰላም እላለሁኝ። ሚዲያችን ላይክ፣ ሼር፣ ሰብስክራይብ አድርጉ። በተለያየ መንገድ እንድታግዙን እናሳስባለን። ሰላም መስከረም 21 ጊሸን ማርያም ሲሄዱ ዋሻ ቅዱስ ጊዮርጊስን መሰለም እንዳይረሱ። ኑ ዋሻ ቅዱስ ጊዮርጊስን እንታደግ፣ ኑ ዋሻ ቅዱስ ጊዮርጊስን እንርዳ፣ ኑ ዋሻ ቅዱስ ጊዮርጊስን አብረን እናልማ። ከዚህም ቀድማችሁ የምትሄዱ ሰዎች መስከረም 19 በጊሸን ቅዱስ ጊዮርጊስ የንግስ በዓል መኖሩን ቀድመን እናሳውቃቸዋለን። እኔም አስራት በኩራቴን እሰጣለሁ ገዳሙን ለመርዳት የዋሻ ቅዱስ ጊዮርጊስና ቅዱስ ጊዮርጊስ ቤተክርስቲያን አካውንት ቁጥር 10 53 63 97 67 ስልክ ቁጥር 09 22 41 94 89